በኢትዮጵያ ውስጥ ሴቶች የተለያዩ የፖለቲካ፣ የጸጥታ፣ የኢኮኖሚና የማህበራዊ ተግዳሮቶች ያጋጥሟቸዋል። በሌሎች ሀገሮች እንደሚታየው ሁሉ በኢትዮጵያ የሚከሰቱ ግጭቶች ሴቶችን ለስቃይ እያጋለጣቸው ይገኛል። ይህም የሰላምን አስፈላጊነት የሚያጎላ ሲሆን ዘላቂነቱንና ሕጋዊነቱን ለማረጋገጥ ትርጉም ያለው የሴቶች ተሳትፎ ወሳኝነት አለው። ሴቷ ሰላምን ትምራ በሚል መሪ መልእክት ክልላዊ የሴቶች ፎረም በትምራን አገር በቀል ድርጅትና አጋሮቹ አማካኝነት በባህር ዳር ከተማ ከፌዴራልና ከክልል የተገኙ የሴቶች ተቋማት ባለድርሻ አካላት እንዲሁም የሃይማኖት አባቶች በተገኙበት የግንዛቤ ማስጨበጫ መድረክ ተካሂዷል። በመድረኩ የተገኙት የአማራ ክልል ምክር ቤት ምክትል አፈ ጉባኤ አማረ ሰጤ መድረኩን ያዘጋጀው ትምራንን አመስግነው የሴቶችን ሰላምና ደህንነት ማስጠበቅ ለመንግስት ብቻ የሚተው አይደለም ሌሎች መሰል ድርጅቶችም በሰላም ጉዳይ መሳተፍ አለባቸው ሲሉ መልእክት አስተላልፈዋል። ከሁሉም በላይ እንግዲህ በቅድሚያ ትምራ ቁልፍ የሆነውን የሰላም ጉዳይ በዚህ መሰረት ሁላችን አሰባስቦ ለውይይት እንደዚህ በመገናኘታችን መንግስታዊ ያልሆነ ድርጅት ሀገር በቀል የሆነውን ትምራን ማመስገን እፈልጋለሁ፣ በቅድሚያ ምክንያቱም ሰላም የሁላችንም ቁልፍ ነው። በተለይ ደግሞ ሴቶች በባህሪያቸው ሰላም ይፈልጋል። ለሰላም በመኖሩ በጣም ተጠቃሚ ናቸው። ሰላም ባለመኖሩ ተጎጂ ናቸው። ልጆቻቸው ይጎዳሉ፣ ቤተሰቦቻቸው ይጎዳሉ፣ ልጆች ቀጥሎም ደግሞ ባሎቻቸውም። አጠቃላይ የቤቱ ዋና ምሰሶ የሆኑ ሴቶች ናቸው። ስለዚህ በሴቶች ዙሪያ፣ በሰላም ዙሪያ ውይይት እንደዚህ መዘጋጀቱ በጣም ወሳኝ ነው። በእኛ ክልል ባለፉት አንድ ሁለት ዓመት ያክል ተኩል አልፏል። በተፈጠረው የሰላም ችግር ብዙ ውስብስብ ችግሮች ገጥመውናል እና በዚህ ጉዳይ ላይ በጣም እያንዳንዳችን ባለቤት መሆን ያለብን ይመስለኛል። መንግሥት ብቻ አይደለም መሆን ያለብን። በውይይትና በምክክር አልፎም ደግሞ በድርድር ችግሮች መፍታት ይቻላል። በጠበንጃ ምንም አሸናፊም ተሸናፊም የለው፣ ምንም ጥቅምም የለው እስካሁንም በሄድንበት ሂደት ይህን ክልል የባሰ ጉስቁልና እያስገባ ያለ በተለይ ህብረተሰቡ ላይ ብዙ ጫና ተፈጥሮ ብዙ ምስቅልቅል ያሉ ነገሮች ተፈጥረዋል። ከሴታችን ከአማራ ባህል እና ሴት የወጡ ከሃይማኖቶችም የወጡ ድርጊቶችም ተፈጽመው እነዚህ ማንም አይጠቅሙም። የክልሉ ህዝብም አይጠቅምም። የክልሉ መንግስትም አይጠቅምም። ስለዚህ ይህን አውቀን ሴቶች ከሁኑም በላይ ሴቶ ለሰላም ትምራ የሚለው ሞቶ በጣም ኢምፖርታንት ስለሆነ ይህን ቅድሚያ አድርገን እንደተባለው በእያንዳንዱ አደረጃ በሴቶች አደረጃጀት በእያንዳንዱ ህብረተሰብ ከሌሎች አካባቢ አምራች ከመሆን እያስወጣው አዙሪት እንዳይወጣ ይሄ በከፍተኛ መሰራት እንዳለበት ዝርዝር ቅር አዘጋጅተናል። ይህን ዝግር ቅር ለወረዳ አመራር ድረስ እና እስከ ቀበሌ ለማውረድ ሞክረናል። ነገር ግን አሁንም በክልሉ የሚታዩ የግጭት መንስኤዎችን በደንብ በመለየት ለዚህ ደግሞ ሴቶች ግንባር ቀደም ሚና እንዲጫወቱ በማድረግ አሁን በአንዳንድ አካባቢ የሚታዩትን ችግሮች በውይይት በሰላማዊ መንገድ ያለምንም ቅድመ ሁኔታ የመፍታት ዝግጁ መሆኑን በዚሁ አጋጣሚ መልእክት ለማስተላለፍ የክልሉ መንግስት ማለት ለአጠቃላይ። በዚህ መሰረት የተለያዩ ህብረተሰብ ክፍሎችን አሳትፋችሁ እንዲህ አይነት መድረኮች መዘጋጀቱን ግን በክልሉ ምክር ቤት ስም አመስገን እፈልጋለሁ። ለሚደረስበት ድምዳሜም ለመተገር ዝግጁ ነው የሚለው መልስ ለማስተላለፍ አመሰግናለሁ። በሰላም እጦት ሴቶች ድርብ ዋጋ እየከፈልን ነው። ለሰላም ያለንን አስተዋጽኦ ከፍ በማድረግ በመወያየትና በመመካከር የክልሉን ሰላም ማስተካከል ኃላፊነታችን መወጣት አለብን። ወይዘሮ ብርቱካን ሲሳይ፣ የአማራ ክልል ሴቶች ህጻናት፣ እና ማህበራዊ ጉዳይ ቢሮ ኃላፊ ትልቁን ዋጋ እየከፈሉ ያሉት ግን የማይነገርላቸው ግን ደግሞ ዋጋ እየከፈሉ ያሉ ሴቶች ሰው እኛ የምንናገረው ጦርነት ሲነሳ ወንድ ሂዶ እንደሚሞት ብቻ ነው የሚታወቀ ሂዶ በሞተው ሰው በሽተኛ የሆነችውን እናት ማንም አያስባትም። ሂዶ በሞተው አይደለም ሊሄድ ብሎ ባሰበው ሰው ጭምር እንደምት እንደሚቸገሩ የሚያውቀው የለም። በተፈጥሮ የተሰጡትን ነገር እንኳን ለማስተናገድ በጣም ችግር ውስጥ የሚገቡ በጣም ብዙዎች ናቸው። ወንዶች ሂደው በሞታቸው ብቻ አይደለም ብዙ የክልላችን ሴቶች ዲፔንድ የሆኑት በወንዶች ነው። በራሳቸው በገቢ ማስገኛ፣ በራሳቸው ስራ፣ በራሳቸው ህይወታቸውን እየመሩ ያልሆኑ ስለሆኑ ብዙ ነገር ቤት ላይ እነሱ እያሳለፉ የውጩንና ገቢ የማምጫ መንገዱ ወንድ ስለሆነ ወንዶቹ በዚህ መንገድ ሲጠመዱ ለሴቶቹ በጣም ድርብ ድርብርብ ጫና ይፈጥራል። ይሄ ደግሞ አሁን እያሳለፍን ባለነው ህይወት፣ በገጠሩ በከተማ፣ በነጋዴው፣ በአጠቃላይ ሲቪል ሰርቫንቱ ያየነው ህይወት። ስለዚህ ለዚህ በደንብ ሴቶቹ መወያየት፣ መነጋገር፣ መተሳሰብ በጣም አስፈላጊ ነው። ክልላችን ሰላም ማድረግ ያስፈልገናል። እንደ ማንም እናት ወጣ ገብታ ሰርታ የምትመለስ ልጇን ስም አምስት ሸኝ ናት ልትኖር ያስፈልጋል ያለ ምንም ስጋት ደርሶ ይመጣል፣ ምን ይሆናል ብላ ያለ ጭንቀት የምትቀመጥ እናት ኤንቫይሮመንት ያስፈልጋል። ካልሆነ በቀር ነጭ ለብሶ ስለወጣ ገበያ ደርሶ ስለተመለሰ የመንግስት ስራውን ስለከወነ ጤነኛ ነው ማለት አይቻልም። የሰላም ጉዳይ የፖለቲከኛ ነው፣ የሰላም ጉዳይ አርሶ አደር ነው፣ የሰላም ጉዳይ የምሁር ነው፣ የሰላም ጉዳይ እንትን ነው የምንለው የለም። በዚህ ጉዳይ አንድ ነው መሆን የምንችለው። አቀማመጣችን የተለያየ ሊሆን ይችላል የሰላም ጉዳይ ግን የተለያየ መንፈስ ሊኖረን አይገባም። እናቶች ያላችሁን እናታዊነት ሚናችሁን የበለጠ እስካሁን እዚህ ያደርሳችሁታል። ከዚህ በኋላ ደግሞ የበለጠ ሰላም ሆኖ ማንም እናት ጥቁር ለብሳ የማናይበት፣ ማንም እናት አዝላ ማትሰቃይበት፣ ባንም ሰፈር ላይ ድንኳን የማይወድቅበት፣ ልማት የሚጎበኝበት፣ የሰላም ተሞክሮ የሚቀሰምበት የድሮአችን ማማም ይመጣ ወደ አማራ ክልል ሲመጣ ሰው ስቆ ተደስቶ ተልኮ ብንወስድ አጥፈው ደርበው አሳምረው ይሰሩታል የሚለውን ታሪካችን የሚደግም አሰራር እንዲመጣ የሁላችንም ሚና ያስፈልጋል። እኛም መሪዎች የህዝብ መሪ ስትሆን ህዝብ የሚለውን ማዳመጥ ይጠበቅብናል። ውይይታችሁ የአማረና የሰመረ እንደሚሆን ተስፋ አደርጋለሁ። ፕሮግራማችን በይፋ ተከፍቷል። በጣም አመሰግናለሁ። ለመሆኑ ትምራን ማነች? የድርጅቱ ጊዜያዊ ስራ አስኪያጅ ይሁዲት ታመነ። ተቋም ሆና የተመዘገበች ድርጅት ናት ትምራን በዋናነት ስትመሰረት እንግዲህ በዘጠኝ ባለሙያዎች በሀገሪቷ የፖለቲካ ምህዳርና በህዝባዊ አስተዳደር ምህዳሮች ላይ ያለውን የስራ ተፆታ ክፍተት ለመሙላት ታስቦ የሴቶችን የፖለቲካ ተሳትፎ እና የህዝባዊ አስተዳደር ተሳትፎ ለማጉልበት ታስቦ የታስባ የተቋቋመች አገር በቀል ተቋም ናት ማለት ነው። ዛሬ ደግሞ የተገናኘንበት ፕሮግራም ለትምራን ቷ ሰላምን ትምራ የሚለው ፕሮግራሙ አካል የሆነው እና በሶስት ክልሎች እየተተገበረ ያለ ወመን ፋክፎር ፒስ የተሰኘ ፕሮጀክት ነው። እዚህ ያገናኘን ማለት ነው። ፕሮጀክቱ በኤፍሲዲዮ የገንዘብ ድጋፍ ዩኬ ኤፍሲዲዮ የገንዘብ ድጋፍ የሚተገበር ሲሆን በኮንሶርቲም ወይም ደግሞ በጥምረት ከኤምፓቲ ፎር ላይፍ ዲቨሎፕመንት ሴንተር እና ከኤሲዲዲ ወይም ደግሞ ሴንተር ፎር ዴሞክራሲ ዲቨሎፕመንት ከሚባል የአገር በቀል ተቋሞች ጋር በጋራ በጥምረት ኢምፕልመንት የምናደርገው ነው። ትምራን የአማራ ክልሉን ነው የምታስተባብረው ና የምታገብረው። ሌሎቹ በኦሮሚያ ክልል እና በትግራይ ክልል ያሉትን የፕሮጀክቱን አካላት ይዘው ነው የሚንቀሳቀሱት። ተመሳሳይ ነገሮች ነው ኢምፕልመንት የምናደርገው። እንግዲህ ሰላም የሁላችንም የጋራ ጉዳይ ነው። እንደ ሀገር ሁላችንንም ኮንሰርን የሚያደርግ ስለሆነ ይሄ ጥምረት እንግዲህ ለሰላም ለሀገራዊ መግባባት እና የሴቶችን ደግሞ የሰላም መሪነት ለማረጋገጥ እና ሚናቸውን ለማጎልበት ታስቦ ኢምፕለመንት የሚደረግ ፕሮጀክት ነው ማለት ነው። የሴቶችን ሚና ማጎልበት እና እንግዲህ እንደ ማህበረሰብ ደግሞ ሁላችንም ሴቶች ሰላምን መምራት ለመምራት ተጽዕኖ ለማሳደር እና ውሳኔ ለመስጠት የሚችሉበትን ምህዳር መፍጠር እንድንችል እና መግባባት እንድንፈጥር ና ኃላፊነትም እንድንወስድ ጭምር ነው። ሴቶች ትክክለኛ ቦታቸውን ህገ መንግስታዊ ቦታቸውን እኩል ድርሻቸውን ይዘው ሰላምን የሚመሩበትን ውሳኔ የሚሰጡበትን መድረክ እና ማህበራዊ ና ተቋማዊ ማህበረሰባዊ ስትራክቸሮች እንዲኖሩ ስርዓት እንዲኖር ለመወትወት እና አደራ ለማለት ኃላፊነት እንድትወስዱ ለማለት ትፈልጋለሁ በዚህ አጋጣሚ። እንግዲህ ሁላችሁንም በድጋሚ እንኳን ደህና መጣችሁ እላለው ጥሩ ፍሬያማ ጊዜ እንደሚሆን ተስፋ አደርጋለሁ። የሚኒስቴር ተቋማትን ጨምሮ ሌሎች ባለድርሻ አካላት ሀያ የሚደርሱ ድርጅቶችና ቢሮዎችን ያካተተ ቴክኒካል ኮሚቴ ተዋቅሮ በሁሉም የሀገሪቱ ክፍል በመወያየት በተለይ ሴቶች ከሰላምና ከጸጥታ አንጻር ተሳትፏቸው ምን ይመስላል በሚል ሰፋ ያለ ውይይት ተካሂዷል በሀገር አቀፍ ደረጃ በየሁሉም ክልሎች ያሉ ችግሮችን የተለዩት። ችግሮቹ ደግሞ አንድ ክልል ያለው ችግር ሌላም ክልል ተመሳሳይ የሆንበት አለ። ልዩ የሚያደርጋቸው ችግሮች ደግሞ በየክልሉ ልዩ የሆኑት አሉ። እነዛን ልዩ የሆኑትን ደግሞ በክልል ደረጃ በሚቋቋም በሚሰራ አክሽን ፕላን የሚመለስ ይሆናል። አይ ቲንክ ክልሎች ደግሞ የፌዴራሉን በብሔራዊ ደረጃ የተሰራውን አክሽ ብሔራዊ የድርጊት መርሃግብር መነሻ አድርገው ደግሞ የራሳቸውን አዘጋጅተው ወደ ተግባር የሚገባበትና ስራዎችን የሚታዩ ችግሮችን ለማስወገድ ስራዎች የሚሰሩበት ሁኔታ ይፈጠራል የሚል እምነት አለ። እኔም ባለድርሻ ነኝ በሚል እነዛን ስራዎች እንዲሰራ ይጠበቃል ሁሉም ባለድርሻ አካልና ይህንን በማድረግ የተለዩ ችግሮችን ፈተን የተሻለ ለሴቶችና ህጻናት በተለይ የተሻለ በሰላምና ደህንነት አንጻር ሰላሙ የተረጋገጠበት እንደዚሁም ደህንነታቸው የተረጋገጠበት ሀገር መፍጠር እንችላለንና ከዚህ አንጻር ሁሉም ባለድርሻ አካላት ይመለከታቸዋልና የራሳቸውን ሚና የራሳቸውን ኃላፊነት እንዲወጡ በዚህ አጋጣሚ ጥሪ ማስተላለፍ እንወዳል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ያወጣው 1325 ህዝብ አር 2000 በተባለው የውሳኔ ሀሳብ መሰረት ሴቶችን በሁሉም ዘርፍ ንቁ ተሳትፎ እንዲኖራቸው ይሰራል። ይህንን መሰረት ተደርጎ በሀገሪቱ ያሉ ችግሮች ለይተናል። በሀገር አቀፍ የድርጊት መርሃ ግብር የቴክኒክ አባልና የኢትዮጵያ የሕግ ባለሙያ ሴቶች ማህበር ወክላ የተገኘችው ሮዛ አበበ 1325 2000 የምንለው ሪዞሉሽን እንግዲህ በዋነኝነት ሴቶች በሰላምና በጸጥታ ውስጥ የላቀ የሆነ ንቁ ተሳትፎ እንዲያደርጉ አስፈላጊ ናቸው ብሎ የለያቸው አራት ፕራዮሪ ፒላር የምንላቸው ወይም ደግሞ ምሰሶዎች የምንላቸው ተካተውበታል። እነዚህ እንግዲህ የመጀመሪያው ነገር የሰላምና የጸጥታ ሁኔታ ላይ የነቃ ተሳትፎ ሊኖራቸው ይገባል ል ሴቶችን እንዴት አድርገን ነው ልንጠብቃቸው የሚገባው? ችግር በሚፈጠርበት ጊዜ በምን መንገድ ለነሱ የተሻለ የተስተካከለ ኤንቫይሮንመንት መፍጠር እንችላለን? ችግሮች ከመፈጠራቸው በፊት እንዴት አድርገን ቀድመን ልናስተካክላቸው ይገባል? አራተኛውና የመጨረሻው ደግሞ ሪሊፍ ኤንድ ሪከቨሪ ወይም ደግሞ እፎይታ መስጠትና ማገገምን የተመለከተ ነው። እኛም በዚህ ብሔራዊ የድርጊት መርሃ ግብር ላይ እንግዲህ እንደ ቴክኒካል ኮሚቴ ስንሰራ ከተለያዩ ክልሎች ኮንሰልቴሽኖችን አካሂደናል። ክልሎች የየራሳቸው የሆነ ፕራዮሪቲያችን ናቸው እነዚህ ቅድሚያ ልንሰጣቸው መልስ ሊያገኙልን የሚገቡ ነገሮች ናቸው የሚሉትን ለይተው ሰጥተውናል። ከነዛ ውስጥ እንግዲህ በአንድ የሁሉን መፍታት ስለማይቻል አራት ዋና ዋና ፕራዮርቲ ኤሪያ የምንላቸውን መርጠን ወስደናል ማለት ነው። ስለዚህ እዛ ላይ ነው የተሰራው ይሄ የድርጊት መርሃ ግብሩ። ሰላምና ደህንነት እንግዲህ የሁላችንም ጉዳይ ነው፣ የሴቶች ብቻ አይደለም፣ የወንዶች ብቻ አይደለም። ነገር ግን ሁሉንም የሚጠቅም ሆኖ ሴቶችን ደግሞ በተለየ ሁኔታ ተሳታፊ እንዲሆኑ የራሳቸው ድምጽ እንዲኖራቸው እንዲናገሩ፣ ሰላም በመገንባት የራሳቸውን አስተዋጽኦ እንዲያደርጉ የበለጠ ያበረታታል። እንደገና ደግሞ ሁሉንም ቦታዎች ባይ ይባልም እንደው ወሳኝ ወሳኝ የሚሆኑ ቦታዎች ላይ ሴቶች መግባት እንዲችሉ እድል ይከፍታል፣ በር ይከፍታል ብለን እናስባለን። እንግዲህ እንዲጸድቅ ማድረግ ያለብን ነገር ምንድን ነው? ሁሉም ሰው የራሱ አድርጎት የተለያዩ እንቅስቃሴዎችን ማድረግ ይኖርበታል። በመድረኩ የተለያዩ በሴቶች ዙሪያ የሚሰሩ ተቋማት ሴቶችን እንዴት እንዳበቁ ተሞክሯቸውን አካፍለዋል። በመርሃ ግብሩም የጋራ ውይይት ያደረጉት ሳጅተው ትምራን አገር በቀል ኢንጆ፣ በዚህ መንገድ መምጣቱ በጣም ትልቅ ነገር ነው። በተለይ ደግሞ እንደ አማራ ክልል አሁን ላይ አማራ ክልል ትልቅ ጉዳይ ሆኖ ክልሉ ኢሾ አድርጎ ይዞ እየተቸገረበት ያለው የሰላም ጉዳይ ነው። ይህን ጉዳይ በዚህ መንገድ ቀርጸው ፕሮግራም አዘጋጅተው መጥተው ሁሉን የሚመለከተውን አካል ለውይይት በዚህ መንገድ ጋብዞ መነጋገር በጣም ትልቅ ነገር ራት ደግሞ ልክ ለልማቱ ለዚህ ለኤመርጀንሲው ጉዳይ እንደሚመጡት ሁሉ በሰላም ጉዳይ ደግሞ ይዘው መምጣት አለባቸው። የዛሬው የውይይት መድረክ የስራ መጀመሪያችን ተደርጎ ተወስዶ ውጤቱ ግን በቀጣይ ሁላችንም ኃላፊነት ወስደን በምናበረክተው ነው ተብሎ መወሰድ ያለበት ነው ብዬ ነው ማስበው። እንደተገበረ ደግሞ ለሴቶቹ ብቻ ሳይሆን እንደ ሀገር የሚያመጣውንም ለውጥ ሴቶቹ ማህበረሰቡ ጋር ተሳትፏቸው የጎላ ሆኖ ስለሆነ እሱ ትኩረት ተሰጥቶት በአጭር ጊዜ ወደ ተግባር አክሽን ፕላኑ ተቀይሮ ተተግብሮ ብናይ ና ድርጅትም የሲቪክ ማህበራትም አንድ ላይ ተባብሮ የጋራ ኮላቦሬሽን ፈጥሮ ልክ አሁን እኛ ተቋማችን በተለይ መንግስታዊ መንግስታዊም ካልሆኑ ድርጅቶችና ከሌሎችም ድርጅቶች ጋር እንደዚሁ ሴቶችን የተመለከቱ ጉዳዮች ሲኖሩ እንዲሁም የሀገሪ እንግዲህ የተሰራው ማለት ነው። የሰላም ሚኒስትር እያስተባበረ ሌሎች መንግስታዊ ያሉኑ ድርጅቶችን የሚመለከታቸውን ባለድርሻ አካላት በሙሻው ጀምሮ እስከ መጨረሻው ድረስ ባለው ሂደት ከሴቶችና ማህበራዊ ጉዳይ አውር ከማድረግ ጋር አብራ ተሰራለና፣ ሰላም እንግዲህ ከቤተሰብ በቤተሰብ ውስጥ ነው ጀምሮ መሰራት ያለበት አሁን ባለው የኢትዮጵያ ሁኔታ ማለት ነው። ከዛ ሲያልፍ ግን እነዚህ በሰላም ላይ ለሰላም ቆመናል ባለድርሻ ካለን የሚሉ አካላት በሙሉ አቅማቸው መስራት አለባቸው በባለቤትነት። ሴቶችን የሚደግፍ ነው። ስለ ሰላም የሚዘምር ነው። ይሄ አጀንዳ የትምራን አጀንዳ ያቀረበውን አጽድቀን ተጠቃሚ የምንሆነው ማንን? አንደኛ ሴቶች ናቸው፣ ሁለተኛ ወጣቶች ናቸው፣ በሶስተኛ ደረጃ ደግሞ አገር ነው የሚድንበት። ስለዚህ ይህንን አጀንዳ ለማስት ለምን ሲባል ለሰላም ሲባል ሴቶች እድል ከተሰጣቸው የመምራት ብቃታቸው ከፍተኛ ነው። ይህንን ደግሞ በየተቋማችን እያየን ነው። በተለይ በመጪው ምርጫ ተሳትፏቸው ከፍተኛ እንዲሆን እየሰራን እንገኛለን ብለዋል ምክትል አፈ ጉባኤው። የሴቶችን ተሳትፎ ለማሳደግ በምክር ቤቱ ባለፈው በነበረው ምርጫ ኦልሞስት በእኛ ክልል ከአርባ ፐርሰንት የሚሆኑ ሴቶች የምክር ቤት አባል ናቸው። ቀጥሎ ደግሞ በቋሚ ኮሚቴዎች ኦልሞስት አላት ነው። በአስፈጻሚ አካላት እየተሻሻለ መምጣት አለበት፣ ቢያንስ ከ30 ፐርሰንት በላይ ሴቶች እንዲመጡ በቅድ ተይዞ እየተሰራ ነው። አሁን በሚደረገው ሰባተኛው ዙር ምርጫ የተሻለ ብቃት ያላቸው ሴቶችን እንዲወዳደሩ በክልል ምክር ቤት በተሻለ ወደ 50 ፐርሰንት የሚመጡበት መንገድ አንድ እናመቻቻለን። ቀጥሎ ደግሞ በሂደት በሚደራጀው አስፈጻሚም የምክር ቤትም በተለያዩ በዳኝነት አካላት እና በተለያዩ መንገድ አጥንተነዋል። የሴቶች ተሳትፎ በስረዳ ድረስ ያላቸውን የሴቶች የአመራር ሁኔታ አጥንተን አቅርበናዋል። ይህ እንዲሻሻል ጥረት እየተደረገ ነው። ከገዢው ፓርቲ ጋር ከብልጽግና ጋር ውይይት አድርገናል። በእርግጥ ይህ ምርጫ የፓርቲ ሴቶች ወደ ተሻለ ደረጃ እንዲመጡ የማገዝ የክልሉ ምክር ቤት በዚህ በኩል ቁልፍ አቋም አለው፣ ይደግፋል፣ ያጠናክራል ለማለት ነው። የሰላምና የጸጥታ ግንባታ ዋናው የተቋማችን ተግባር ነው። ከሚመለከተው ክፍል ጋር አጠቃላይ የማህበረሰቡ ተግባር ነው። የሰላም ተግባር በተለይ የሰላም ግንበራን ከዚህ በፊትም በርካታ ተግባራትን አከናውናል። አሁንም ይህንን ተግባር ለማከናወን በዝግጅት ላይ ነው። የሚጨምርበት ሁኔታ ይኖራል ማለት ነው። በተለይ በውሳኔ ሰጭነት፣ በተሳታፊነት ያላቸው ድርሻ ከፍ ይላል የሚል አታይ ነው ያለኝ። ሰላም ኮሚቴዎች አሉ። በዛ ላይ ቋሚ ተሳታፊ ናቸው ከሴቶች ተወካዮች አብረው የሚሳተፉበት የተለየ ትኩረት የሚሹ ወረዳዎች ላይ ደግሞ ሴቶችን ለብቻ የምንነዚህ አይነት ሲቪክ ማህበረሰብ እና የበጎ አድራጎት ድርጅቶች ሁለንተናዊ ድጋፍ ማድረግ አለበት። ሰላም ተስፋዬ የትምራን ፕሮግራም አስተባባሪ ነች። በዛሬው ቀን በተካሄደው የሴቶች የሰላም ኮንፈረንስ ግብዓቶችን አግኝተናል ትላለች። የተሰበ ዊመን ካውንት ፎር ፒስ የሚባል ፕሮግራም ነው እና በዚህ ፕሮግራም አስቀድመን የሰራናቸው ስራዎች እዚሁ አጀንዳ ላይ እዚሁ የሴቶችና የሴቶች ሰላምና ደህንነት አጀንዳ ላይ ያተኮረ ስልጠና በመስጠት ከስልጠናውን በኋላ ደግሞ ለሶስት ወር የሚቆይ የሜንቶርሺፕ ፕሮግራም በማዝ ችሉ የሚችሉበትን ነገር ለማመቻቸት ያቀደ ቸውን ሚና ለመጨመር ውሳኔ ሰጪነት ሚናቸውን ለመጨመር የሚያስችል ግብአቶችን አግኝተንበት አምስተኛ ዓመታችንንም ይሄኛው አመት፣ የአምስት አመት ጉዟችንን ጀማሪ እንደሆነች ሴት ላይ ተኩሯ እንደምትሰራ የሲቪክ ማህበረሰብ ድርጅት በጣም ጥሩ ስራዎችን ሰርታለች ብለን ነው የምናስበው። ነገር ግን ማህበረሰብ ደረጃ ድረስ ወርደን ስራዎችን በበቂ ሁኔታ ሰርተናል ለማለት ያስቸግረናል። እሱን ደግሞ ያው በበቂ ሁኔታ ገምግመን በቀጣይ ወረድ ብለን ትርጉም ባለው መልኩ በተሻለ ተጽዕኖ ለመፍጠር እንግዲህ እንደ አቅጣጫ እንግዲህ ከአምስተኛውም አመት ደግሞ በቀጣይ ስንሄድ እንደ ዋና ትኩረት አድርገን የያዝነው ነው ያካሄድ ስልት ነው ማለት ነው። የተከበራችሁ ተመልካቾቻችን ፕሮግራም ይህንን ይመስል ነበረ።